ሰላም እንዴት አላችሁ? ውድ የቻናላችን ተከታታዮች እንደምንቆያችሁ። ዛሬ ስለ ሶስት ወሩ የእርግዝና መከላከያ መርፌ ወይም ዲፖ ፕሮቬራ ሰፋ አድርገን የምናይ ይሆናል ማለት ነው። ከምናያቸው ይዘቶች ተጀምረላችሁ፣ የመጀመሪያው ዲፖ ፕሮቬራ ጥቅሙ ምንድን ነው? ምንስ የጎንዮሽ ጉዳቶች አሉት? እንዲሁም ደግሞ ዲፖ ፕሮቬራን መጠቀም የሚችሉት እነማን ናቸው መጠቀም የማይችሉትስ የትኛዎቹ ሴቶች ናቸው የሚለውን ዘርዘር አድርገን የምናይ ይሆናል። ቪዲዮውን ስትጀምሩ ላይክ፣ ሼርና ሰብስክራይብ ማድረግ እንዳትረሱ። እንዲሁም ደግሞ ሀሳብና አስተያየት ካላችሁ የኮሜንት መስጫው ላይ ኮሜንት በማስቀመጥ መጠየቅ የምትችሉ መሆኑን አሳውቃቸዋለሁ ማለት ነው። ዲፕ ፕሮቬራ ምንድን ነው? ከሚለው ስጀምርላችሁ፣ ዲፕ ፕሮቬራ ሰላም እንግዲህ ከላይ እንደነገርኳችሁ ነው ማለት ነው። ይህ አይነቱ የመከላከያ ዘዴ ወይም ዲፕፕሮቬራ ፕሮቬራ የምንለው በውስጡ የፕሮጂስትሮን ሆርሞን ያለው ነው ማለት ነው። እንግዲህ ይህ ሆርሞን ቀስ በቀስ ወደ ደምስር በመግባት ጽንሱን ይከላከላል ማለት ነው፣ ወይም ጽንስን ይከላከላል። ይህም እርግዝና በመከላከል ረግድ በጣም ውጤታማ ከሚባሉት የእርግዝና መከላከያ ዜዴዎች ዋነኛው ነው ማለት ነው። ይህ እንግዲህ የፕሮጅስቶን ሆርሞን በውስጥ ያለው ሆርሞን ምንም አይነት የኢስትሮጅን ሆርሞን የለውም ማለት ነው። እንግዲህ ይህ ዲፖ ፕሮቬራ ወይንም የሶስት ወር የእርግዝና መከላከያ መርፌ የምንለው ማለት ነው የተለያየ ጥቅሞች አሉት ከነዚህም ውስጥ አንደኛው ልክ እንደ ወሊድ መከላከያ እንክብሎች ሁሌም የሚወሰድ አለመሆኑ ከፍተኛ ጥቅም አለው ማለት ነው። ማስታወስ አይጠበቅባችሁም። ልክ በአስራ ሁለት ሳምንት ወይንም በየሶስት ወሩ የሚሰጥ በክንድ ስር በመርፌ የሚሰጥ በመሆኑ በየቀኑ ማስታወስ አይጠበቅባችሁም። እንደ ማንኛውም እንክብል የማይወሰድ ነው ማለት ነው። በሶስት ወር አንዴ የሚወሰድ ስለሆነ ማለት ነው። ሁለተኛ ለሚያጠቡ እናቶች ተመራጭ ነው ማለት ነው። በተለይም ደግሞ እስከ ስድስተኛው ሳምንት በኋላ ጀምሮ የሚሰጥ ነው። ምንም አይነት የጥጦት ጥንም የሚቀንስ አይደለም ማለት ነው። የጥጦት አይቀንስም። ሌላኛው ከላይ እንደተናገርኩት ማለት ነው ኢስትሮጂን ያለበትን መከላከያ መጠቀም ለማይችሉ ደግሞ ተመራጭ ነው ማለት ነው። ምክንያቱም የፕሮጅስትሮን ሆርሞን ነው በዚህ ውስጥ ያለው በዲፖ ፕሮቬራ የፕሮጅስትሮን ሆርሞን ነው ያለው ማለት ነው። እንዲሁም እንደ ጠቀሜታዎቹ ሁሉ የጎንዮሽ ጉዳቶችም አሉት። እነዚህም አንደኛ የወር አበባ መዛባትን እና ጠብታ ብቻ ማየትንም ሊኖር ይችላል ማለት ነው። ይህ ችግር ደግሞ የመጀመሪያዎቹ ሶስት እና ስድስት ወራት ይታያል። አንዳንዶቹ ላይ ደግሞ እስከ አንድ አመት በላይም የውራባ ሳዩ ሊዘገይባቸው ይችላል ማለት ነው ይችላል ማለት ነው። ሁለተኛ ክብደት መጨመር ይኖራል። አንዳንዶቹ ላይ አልፎ አልፎ ክብደት መቀነስም ያሳያል ማለት ነው ከነበራችው ክብደት ወይንም የሰውነት መጠን የሰውነት ክብደት በተለየ የዲፕፕሮቢራን ከተጠቀሙ በኋላ ወይንም የሱስ ወደ መከላከያ መርፊ የምትጠቀምናት ከፍተኛ ክብደትን ታሳያለች ማለት ነው። ሌላው እና ሶስተኛው ራስ ምታት ይኖራል። በተለይም ደግሞ በመጀመሪያዎቹ ሶስት ወራት ራስ ምታት ይኖራቸዋል ማለት ነው። አንዳንዶቹ ሴቶች አራተኛ የሆድ ሕመም አለ። አልፎ አልፎ የሆድ ሕመም ይታይባቸዋል፣ ድብርት ይታይባቸዋል። ነገር ግን ይህ ቢከሰትም ለጤና እክል ግን አደርሳቸውም ማለት ነው። ሌላ ጉዳት አያደርስባቸውም። በእነሱ ውስጥ ላይ እነዚህ ምናልባትም ከሶስት እስከ ስድስት ወር ድረስ እንደዚህ አይነት ምልክቶች ሊያሳዩባቸው ይችላሉ ማለት ነው። በሶስተኛው የሶስት ወር የእርግዝና መከላከያ መርፌን ወይንም ዴፖ ፕሮቤናል መጠቀም የማይችሉ ደግሞ አሉ። ከነዚህ ውስጥ መጠቀም የማይችሉት የትኞቹ ናቸው የሚለውን እናያለን ማለት ነው። አንደኛው የጡት ካንሰር ህመም ያለባት ሴት የዲፖ ፕሮቬራ መጠቀም አትችልም፣ ማለት ነው። የጉበት በሽታ ያለባት ይህንን መጠቀም አትችልም። የአጥንት መሳሳት ችግር ያለባቸው ይህንን መጠቀም አይችሉም። እንዲሁም ደግሞ ከመጠን በላይ ክብደት ያላቸው ከላይ እንደጠቀስ ነው ክብደትን ይጨምራል። እንዲሁም ከመጠን በላይ ክብደት ያላችሁ ሴቶችም ይህንን መጠቀም አይችሉም ማለት ነው። ምክንያቱም ክብደትን ስለሚጨምር። ሌላው በዘር የሚተላለፍ የደም መርጋት ችግር ያለባቸው ሰዎችም እንደዚሁ መጠቀም አይችሉም። የስኳር ህመም ያለባቸው መጠቀም አይችሉም። ከፍተኛ የደም ግፊት ያላቸው ሰዎችም መጠቀም አይችሉም። እንዲሁም የፕሮጅስትሮን አላርጂ ያለባቸው ሰዎችም ይህንን መጠቀም አይችሉም ማለት ነው። በመርፌ የሚሰጠው የወሊድ መከላከያ ዘዴ መውሰድ ካቆሙ በኋላ ወዲያውኑ እርግዝና ላይፈጠር ይችላል። የብዙዎቹ ጥያቄ ይህ ነው። ወዲያውኑ ላይፈጠር ይችላል። ስለዚህ ይህ የሆርሞኑ ባህሪ መሆኑን አውቃችሁ በተለይም ደግሞ ከስድስት እስከ አስራ ሁለት ድረስ ወር ድረስ ሊቆይ ይችላል፣ ሊዘገይ ይችላል። ስለዚህ የዲፖ ፕሮቪራን ወይም የሶስት ወር የእርግዝና መከላከያውን መርፌ ከተጠቀሙ በኋላ ለማርገዝ ሲያስቡ ወደ ሕክምና ተቋም በመሄድ ይህንን ቸክ ማድረግ ይኖርባቸዋል። እንዲሁም ደግሞ የወር አበባው እንዲስተካከል ወደ ሐኪም በመሄድ ሕክምና ቦታ ላይ በመሄድ ሐኪምን ማማከር ይኖርባቸዋል ማለት ነው እንግዲህ ከተመቻችሁ ላይክ ሼር እና ሰብስክራይብ በማድረግ ቤተሰብ እንዲሆኑ ጋብዛችኋለሁ። እንዲሁም ሀሳብ እና አስተያየት ካላችሁ ኮሜንት መስጫው ላይ ሀሳብ መስጫው ላይ በመግባት ጥያቄያችሁን አስቀምጡ። እኔም የምመልስላችሁ ይሆናል ማለት ነው። ቴንኪዩ